ስለ እሱ የበለጠ መማር ብቻ ሳይሆን እሱን በግላችን እንደ ወላጅ ልናውቀው ይገባናል፣ ያስፈልጋል። እውነታው ግን የለውም። መንፈስ ቅዱስ የበለጠ ወይንም የበለጠ በበለጠ መጠን ፈጽሞ ማግኘት አንችልም። ለምን እሱ አንድ ስብዕና ያለው አካል ነውና፣ እኔና እናንተ አስቀድመን በሙሉ ክብሩ መንፈስ ቅዱስ ተሰጥቶ ሌሉ ነገር ግን እኔና እናንተ በግላችን እርሱን ከቀን ወደ ቀን ለማወቅ እየጨመረን ለማወቅ የቀኑ ከእርሱ ጋር በመነጋገር በጸሎት በመስማማት ወይንም በተስማማ መልኩ በመኖርና በጸጥታ የሚናገረውን ድምፅ ይኖርብናል። በጎቼ ድምፄ ያውቃሉ ካለ ለምንድን ነው ማንሰው ለምንድን ነው እማንሰ የእግዚአብሔርን ድምፅ የመንፈስ ቅዱስን ድምፅ ሰምታችሁ ታውቃላችሁ? በተደጋጋሚ ይናገራል። ምክንያቱም ለምን እንደማንሰማ ነገራችሁ፣ ስለማንታዘዝ ለሰማችሁ አልች ድምፅ ስለማንታዘዝ፣ ብዙ ጊዜ ትልልቅ ነገሮችን ነው

ሄድኩኝ ድሮፕ አደረኩኝ። ተመልሰ መኪናዬ ስገባወኝ አስነሳኝ። ትኬትም አልተሰጠኝም፣ ምክንያቱም ማስገባት ነበረብኝ ታርጋዬ ምናምን። ትኬትም ማንም አላየኛል። ልክ መኪናዬን ማስገባት

ግን መንፈስ ቅዱስ ነገሩኛል። ያችን ድምፅ ግን እንደገና ለመስማት ያገኛል። ለዚህ ነው ብዙዎቻችን ማነሰው መንፈስ ቅዱስ ይናገራል። በሁሉም ጆሯችን ከከፈት ልልት ይናገራል ስለ

ያንሳውቅ ጸሎት መንፈስ ቅዱስ ኃይል ፀኝ ከሚለው ወደ መንፈስ ቅዱስ አንተን የበለጠ ማወቅ እፈልጋለሁ ፈልጋ እባክን ራስን ግለጽልኝ ወደሚለው ተለወጠ። ጸሎቶቻችን ስለ እግዚአብሔር ያለን እውቀትና ጊዜ እናስድ